ገባሽ፣ ሞዳቸው ማለት ነው። ሁለቱ ነው፣ ገባሽ ነው፣ እንትን ነው። በጣም ያስቀናል በሁለቱም በኩል ማለት ነው። ይሰራስ እንጀራ ወይም ናቸው? ማለት ማለት ነው። ልጆች ሰው አለ። እነሱ እኮ ቶሎ ቶሎ ቢሰሩ እኮ ይገባሉ፣ ግን አይሰሩም ቶሎ ቶሎ የሚያናድደው ነገር አዲስ ፍቅር እንቅልፍ በጣም ይወስዳል። እናንተ ላወቃችሁም ወይኔ አዲስ ፍቅር ጀምቢኝ ሱባጂ ታት ለኮ ግራ ጋባልኩ ከባልና ሚስቶች ላይ እንጂ ቢሆንም ቢያንስ በሳምንት ሁለቴም ቢለቁ አሪፍ ነው። እነሱ ደግሞ እኮ በአስራ አምስት ቀንም አንዳንዴ ነው የሚለቁት። አይቆያሉ ኮመንቱን ራሱ እያጨራነቅንላቸው ነው እኮ ስሩ ስሩ እያለን። ግን ያው በእርግጥ አይመችም። ያው እናቃለን። ያሉት የሰው ሀገር ናቸው። እንደ ሰው ሀገር ነው ጭራሽ ም ያሉት ብያ ከስ ሚቲ ከንችላል እኔ ፈረንሳይ ፈረንሳይ ግራን ካንጅሩ የት ነው አሁን? ምን አወራ ስሙ በእናትህ። እኔ ግራ የገባኝ ማለት ነው። ሰው በጣም እያወዛገበኝ ነው። ዱባይ ነው አሜሪካ ነው እያለኝ እያሉ የምሉት ነ ነ ዱባይም አሜሪካም አይደለም። ምናነው ባለፈው ብሎ ከነገ መስራል ነው እሱ እንትን ነበረ ፈረንሳይ ነበረ የሚኖረው ለእሷ ብሎ ነው ወደዛ ሄደው አሁን ጥሩ እስኪ ሀገር

ባለፈው ሲዞሩ አላየሽም? እንደዚያ ከሆነ መስር አይደለም። በ በሌላ ቀን ቪዲዮቸው ላይ ገብቼ አይቼ እነግራቸዋለሁ። አገሩን እኔ አፌ ላይ ነው ግን አፌ ላይ ነው ግን ሸርሸር እንደምኩ እንዴት አባታቸው እንደሚያምሩሽ ፈጣሪ ሆን እኔም ብታውቅ ውበታቸው ማንም ያያዝም። እነሱ እናነሩታ እኳ አጃጅ ለውኛል። ሁላችንም ና እነሩታ እነዚህ እንግዲህ እኔም አጠብቃቸው አለው። ግን ታውቂያለሽ ቁመና እንትን ማለት ነው። ቪዲዮ ግን ለምን እንደሆነ መቁረጥ አልወድም እኔ ረጅም ቪዲዮ መቁረጥ አልወድም እኔ ደግሞ በናራጅ ቪዲዮ መቁረጥ ማለት ነው እንትን እያስቸገረኝ፣ ያስቸገረ ማለት ነው። ስሙ ምንድነው? ቪዲዮ የሚቆረጥበት አፕሊኬሽኑ አላወረድሽም? የለም አንቺ ጋ እኔ የሆነ አፕሊኬሽን እስኪ ስሙን ጻፈልኝ፣ በውስጥ ማለት ነው። በምንድን መቆርጫ ለኛ ቪዲዮ በኤምቦክስ እዚህ ጋ እኔ በቪዲዮ ቪዲዮ ሲቆርጥ ማለት ነው፣ የሆነ አፕሊኬሽን አለ ነበረ፣ ግን እዚህ ለማውጣት ሸበካይ እያስቸገረኝ ነው እና በኢም ፎሎክ መልሽ እና በኤምቦክስ ልላክልሽ እሱንም ስሙንም ማለት ነው እንም ዛመልስልሽ ና ላኪ ነሽ ውዴ ናይ ፍቅር አሁን ምን እንደው ልጆች ገብተው ስክሪንሻት ናረግላቸው በእናታት

ታዳ አውቆ ተሳደቡ ከዛ እኔ ያልሰማዋቸው ማና ውቁም ዞዞ ከሰው ጋር ስትሳደብ አይቻል አቅምና ገባው እና ሲገባ እየተሳደቡ ነው። እንዴት እዚህ ልጆች እውነታቸው ነው። ወብዬ አስረስጠኝ ሰው ነበረ አርባ ምናምን ሰው ደረሰ። ከዛ ደግሞ ልጆች ማ ልጆች ደግሞ አያውቁም። ስለ ሩታና ስለ አብሬሽ ተብሎ እየተሳደቡ ስለሆነ በሩታ ምክንያት እንዴት የሩታስን ትጠሪያለሽ ብሎ ገብቶ ስለምሳደቡ ብዬ የሩታ ወደስ እንደማይገቡ ብዬ ፍራንክ ነው ብዬ ኮሜንት እንዳለ ፍራንክ ፍራንክ ፍራንክ አልኩ በቃ የምኛያረጋሉ እኔ ለሚመጡ ልጆች ሁሉ ፍራንክ ስላቸው። ፍራንክ ማኪና ኪ ማኪና የምነግርሽ ነገር አለ አዲስ ዜና ስላንቺ እየሰማት ነገር የኔውድ ወይ ምንም

ቤት እኮ ምንድን አለች ሰብስክራይቢ ጎዴችን ልጅ ሰብስክራይብ አድርጌያት አላለች።